አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሀያ በዚች ቀን ደንደራ ከሚባል አገር ደግሞ እልበደራ ከሚባል አገር ቅዱስ በብኑዳ በሰማዕትነት አረፈ። ይህ ቅዱስ ለብቻው የሚኖር እውነተኛ ተጋዳይ ነው። የእግዚአብሔር መልአክም ተገልጦለት የመቀደሻ ልብስ ለብሰህ ወርደህ ለመኮንኑ ተገለጥለት አለው። በዚያን ጊዜ መኮንኑ አርያኖስ ከመርከብ ወርዶ ወደዚያች አገር ወደብ መድረሻው ጊዜ ነበር። ይህንንም ባህታዊ ፈልጎት አላገኘውም ነበር። እነሆ ቅዱስ በብኑዳም በፈቃዱ መጥቶ ወደ መኮንኑ ሄዶም በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን በግልጥ እኔ ክርስቲያን ነኝ፣ ብሎ በታላቅ ቃል ጮኸ። መኮንኑም ፈልጎ ያጣው የታወቀ ባሕታዊ መሆኑን ባወቀ ጊዜ እንዲያሰቃዩት፣ በእግር ብረትም አስረው ከጨለማ ቤት እንዲጥሉት አዘዘ። በዚያን ጊዜም ብርሃን ወጣ። የእግዚአብሔር መልአክም ከሕማሙ ፈወሰው፣ አበረታው፣ አጽናናውም። በዚያችም አገር ስሙ ቄርሎስ የሚባል ምዕመን ሰው ነበረ። ከእርሱ ጋራም ሚስቱና አስራ ሁለት ጎልማሶች ልጆቹ አሉ። እነዚህን ሁሉንም የከበረ በብኑዳ አስተማራቸው፣ አጽናንቷቸውም። ራሶቻቸውን ቆረጧቸው። በሰማዕትነት ሙተው አክሊልን ተቀበሉ። አረያኖስም ተቆጥቶ በቅዱሱ አንገት ከባድ ድንጋይ ሰቅለው ወደ ባሕር ይጥሉት ዘንድ አዘዘ። በእግዚአብሔር ኃይልም ከድንጋዩ ጋር ዋኘ። ደግሞ ከሰሌን ዛፍ ላይ ይሰቅሉት ዘንድ አዘዘ። ያችም ሰሌን አስራ ሁለት ዘለላን አፍርታ ለመጪው ትውልድም መታሰቢያ ሆነች። ከዚህም በኋላ የከበረች ራሱን ቆረጡት። የሰማዕትነትን አክሊልንም ተቀበለ። በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። ሰላም እብል ለበብኑዳ ሰማዕት እንታ ገሃደ ብርሃን አበቤተ ጽልመት ወአመሰቀል ወሎቱ መልዕልተ በቀልት ወአውጻት ፍሬ በይእቲ ሰዓት እስከ ጉቡአን አንከሩ እምዛቲ ትምህርት የቅዱሳን ሰማዕታት በረከታቸው የአምላካችን የቸሩ እግዚአብሔር ምሕረትና ጥበቃ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።